በከተማችን አዲስ አበባ አብዛኛው በሚባል መልኩ ግራጫ ወይም ሲልቨር ቀለም በየመኖሪያ ግድግዳ በየህንፃዎች እንዲቀቡ ተደርጎ እያየን ነው። የዚህ የግራጫ ቀለም ሳይኮሎጂካሊ ባክግራውንዱ ወይም ከጀርባ ያለው ሚስጥር ምንድን ነው? እንዲሁም ሌሎች ሀገራቶች ካልቸሮች ጋር አያይዘን የምናነሳው ይሆናል። ተከታተሉ። የመጀመሪያው ኮድ ሲምቦል በሲልቨር በኩል ያለውን ነገር ለማየት የመጀመሪያው ባላንስ ኤንድ ኒውትራሊቲ የሚባለው ነገር ነው። ምጣኔና ገለልተኝነት ልንለው እንችላለን። እንደሚታወቀው ግራጫ የምንለው ከረር በነጭ እና በጥቁር መካከል ያለ ነው። ይህም ምንድ ነው ምንን ያመለክታል? መሀል ላይ በመሆኑ ሳቢያ ምቹነትን፣ ስምምነት፣ ዲፕሎማሲ የሚያመለክት ነገር አለው ግራጫ ትኩረትን የሚሻ ነገር አይደለም። ወይም ጮህ የሚጠራ አይነት ቀለም አይደለም እንደ ሌሎቹ ቀይ፣ ቢጫ እንደምንላቸው ነገሮች ብዙም እንደማይናገር ግን ዝም ብሎ እንደሚከበር ሰው አለ አይደል? ብዙም የማይናገር ግን ዝም የሚል ግሬሱ የሚናገር አይነት ሰውን ይመስላል ይላሉ በሲልቨር ቀለም ሌላው በዚህ የምናነሳው ነገር ዘመናዊነት እና ቴክኖሎጂም በዚህ የሚገለጹ ነገሮች ናቸው በሲልቨር ቀለም ማለት ነው ከፊውቸር ጋር የሚገናኝ ነገርም አለው ከዲጂታል ኢኖቬሽን ጋር እያስተሳሰሉት ብዙ ሀገራት ይህንን ቀለም ሲጠቀሙበት እናያለን ከዚህም ጋር በተያያዘ ብራንዲንግ እና ማርኬቲንግ ላይም ትልቅ አስተዋጽኦ አለው ይላሉ እንደ ማርሴልስ አፕል የመሳሰሉት ካምፓኒዎች ይህንን በደንብ አድርገው ሲጠቀሙበት እናያለ። ይህም ከፈጠራና ኤሌጋንት ከመሆን ጋር ያያይዙታል ማለት ነው። ከዚ ጋር በተያዘ ሌሎች ሀገራቶችን መጥቀስ እንችላለን። ለምሳሌ ላይ ዱባይ ተጠቃሽ ሀገር ናት። ቡርጂ ከሊፋ፣ ሚውዚየም ኦፍ ዘ ፊውቸር በሚባለው እንዲሁም ሌሎች ህንፃዎች ላይ የሲልቨር ነገርን የምናየው ነገር ነው። ምንድን ነው ለማስተላለፍ የፈለገችው ዱባይ? ለግሪ ፊውቸሪዝም እንዳለ ሆኖ ሞደርን ፓወር እኛ ጋ ነው፣ ስታስሳችን ትልቅ ነው የሚለውን መልእክት ለማስተላለፍ ይህንን ሲልቨር ከለር ሲጠቀሙት እናያለን። ሌላው ቶኪዮ ጃፓን ላይ በኤሌክትሮኒክስ እንዲሁም ሮቦቲክስ እንዲሁም ሌሎች በሞደርን አርቶች ላይ የሚያንጸባርቁት አይነት ቀለር ነው። እንዲሁም ሳውስ ኮሪያ በሲኦል ከተማዋ ላይ በህንፃዎቿ፣ በፐብሊክ ትራንስፖርት እንዲሁም በሌሎች ዘርፍ ላይ የቴክኖሎጂ የበላይነቷን ለማሳየት ይህንን ሲልቨር ከለር ሲጠቀሙበት እናያለን ማለት ነው። ስለዚህ በዚህኛው አይነት በዘመናዊ ቴክኖሎጂ ላይ በብራንዲንግ ኤንድ ማርኬቲንግ ላይ ስናየው በዚህ መልኩ ሊተረጎም የሚችል አይነት ፍቺ ይኖረዋል ማለት ነው፣ ሲልቨር ቀለም። ሌላው ሲልቨር ከስሜት ጋር ያለው ቁርኝነትስ ምንድን ነው ስንል፣ ይሄን ነው ዋና ኮር ሀሳቡ ብዬ ማስበው የሚያገናኘው። ለምሳሌ ቀለም ተቀባ ከተሞች ላይ ምናምን ፊት ለፊት ከምናየው ማለት ከዲፒ ከነዚህ ከቴክኖሎጂ ነገሮች በላይ ሰው ሲያዩ ምንድን ነው የሚሰማው የሚለው ስሜት ትኩረት የሚስብ ወይም እሱም ማወቅ ጥሩ ነገር ይመስለኛል። እናም ምንድን ነው ከስሜት ጋር ያለው ቁርኝነት መረጋጋትንና የሀሳብ ጥራትን ክላሪቲ ያመጣል ይባላል። ያ ማለት ረጋ እንድንን ያደርገናል ማለት ነው። ለዚህም ምሳሌ አድርገው የሚጠቀሱት ለምሳሌ ጥርት ባለ ሰማይ ላይ ሙሉ ጨረቃ እንደማየት አይነት ነገር ነው ማለት ነው፣ ስሜቱ የሚፈጠርብን ይላሉ ለምሳሌ ልክ በዛ አይነት ማታ ላይ ያንን ጨረቃ ስናይ ማይንድ ስፔስ ይሰጠናል የሆነ ጥርት ያለ የሆነ ሰከን ማለት አይነት ስሜቶች ይመጡብናል ነው ስለዚህ የመጀመሪያው ይህንን ነገር ያጋባብናል ማለት ነው ሲልቨር ቀለም ሁለተኛው ዲታችመንት ይፈጥራል መነጠል በስሜት ልክ እንደ ቀይ ብርቱካናማ ቀለሞች እንዳነሳ ነው ቅድም ሞቃት አይደለም ስለዚህ በስሜት መለየት የሆነ መገለል ነገር የሆነ ድብዝዝ አይነት የሚያደርግ ስሜት አይነት ውስጥ ይከተናል ማለት ነው። ስለዚህ ሁለተኛው ይሄ ነው። ሌላው ሚስጥር ነገር ነው ከጨረቃ ጋር ባለው ግንኙነት ኢነርጂው ከጨረቃ ጋር ይመሳሰላል ይላሉ። ወደ ኋላ እንመጣበታለን። ይሄ ቀለም የሆነ ስፒሪቹዋል ኢንሳይት የሚሰጥ የሆነ ጥልቅ የሆነ ሀሳብ ውስጥ እንድንገባ የሚያደርግ ሚስጥርን የሚከፍትም አይነት ነገር ነው ይላሉ። የሲልቨር ከለር ማለት ነው። በዚሁ ወደ ካልቸር ያለውን ግንኙነትም እናንሳ። በአብዛኛው የመንፈሳዊ ትስስሮች ይታወቃሉ። አብዛኛው ሀገራት ወይም ስፒሪቹዋል ነገሮች ላይ ልምምዶች ላይም እናያለን። ሲልቨር ተከታሉ በተለያዩ ሀገሮች በምን ይታመናል? ክፉ መንፈስን የሚያርቅ ነው ተብሎ ይታመናል። በዚህም ነው በጣት ቀለበቶች አብዛኞቹ ነገሮች ላይ ሲያደርጉ ልናይ እንችላለን። ይህም ምንድነው? ኔጌቲቭ የሆኑ ነገሮችን ይለይልናል ተብሎ ስለሚታሰብ ነው። ሌላው ከዲቫይን ፌሚኒን ኢነርጂ ጋር ይገናኛል። ዲቫይን የሆነ ሆነ መልኮታዊ ነገር ያለው ፌሚኒን ከሆነ ኢነርጂ ጋርም ያገናኙታል። ሌላው ሲምቦል ኦፍ ፒውሪቲ ኤንድ ትሩዝ ነው ይሉታል። የንጽህናና እና የእውነት የመገለጥ አይነት ሲምቦል አለው ይባላል። ስታውስፒትን እንደሚያሳይ ሲልቨር ከለርም እንዲሁ የተደበቀ ነገርን የሚገልጥ ነገር እንደሆነ ይታመናል። ቅድም ሚስጥር ብለን ካነሳ ነው ነገር ጋርም ይገናኛል። በአጠቃላይ ነፍስን የሚገልጽ ነው ይባላል። በስፕሪቹዋሊቲ ዓለም ሌላው ሲልቨርን እና ሉናር ኢነርጂን ወይም የጨረቃ ነገርን እናንሳ። ከዛ በፊት ለምሳሌ ጎልድ የምንለው ቀለም ወይም ወርቃማ ቀለም ስናይ ከፀሐይ ጋር ነው የሚያገናኙት። ከፀሐይም ጋር ሆኖ ከምን ጋር ሌላ በባህሪው አክቲቭ፣ ማስኩሊን እና ኤክስትሮቨርትድ ከሆነ ኢነርጂ ጋር ይገናኛል። ይህ ማለት የወርቅ ቅቦች የሚገናኙት ፀሐይ ከሆነ ነገር ላይ ፀሐይን ስናስብ ማስኩሊን የሆነ ኢነርጂ የወንድ የሆነ ኢነርጂ ይገናኛል ማለት ነው። አክቲቭ የመሆን ላይ ኤክስትሮቨርት የመሆን ጋር ይገናኛል። ሲልቨርን በአንጻሩ ስናየው ከጨረጋ ጋር ነው የሚያገናኙት ፓሲቭ የመሆን አክቲቭ ሳይሆን ፓሲቭ የሆነ ዝግ የማለት ነገር ፌሚኒን ኤነርጂ አለው ይባላል። ፌሚኒን ማስኩሊን ስንል በነገራችን ላይ ጾታውን ለመግለጽ ሳይሆን ማስኩሊን ሲባል ባህሪዎቹን ለመጥቀስ ነው። ለምሳሌ ፌሚኒን ኢነርጂ ሲባል ምንድን ነው ነርቸሪንግ፣ ይሄ እንክብካቤ፣ ሪሲቭ ማድረግ የሆነ መቀበል፣ ፍሎ ማድረግ፣ ኢንትሮሴፕቲቭ የሆነ የሆነ ጥልቅ የሆነ ሀሳብ፣ እንደዚህ ነገሮችን ለመግለጽ ነው ማለት ነው። በጥንት ጊዜ ኤንሽንት ኢጂፕት ኤንድ ግሪክ ሲልቨርን ከጨረቃ ጣዖት ጋደስ ከምትባል ሴሊን ጋር ያገናኟት ነበር። እቺ ምንድን ነው ሚስጥር የምትገልጽ ፓወርፉል ሴጣውት ነች ተብሎ ይታመናል። ከእሷ ጋር ይገናኝ ነበረ። በቻይና ይን ኤንድ ያንግ የሚባል ፍልስፍና አለ ወይም ፈላስቦች አሉ ብለን እናንሳና፣ ይህን የሚባለው ከጨረቃ ከፌሚኒን ከሲልቨር ጋር ከዳርክነስ ጋር ይገናኛል። ስለዚህ በቻይና ይህ የሲልቨር ነገር እንደነበረ ኢኒሸንት መረጃዎች ያሳያሉ። ይህንን ካነሰን ከካልቸራል እና ስፒሪቹዋል ጋር የተገናኘውን ፐርሰናል ትሬትም አለ። ለምሳሌ ፐርሰናሊቲያችን ላይም የሚወስነው ነገር አለ። ሲልቨርን የሚወድ ሰው ምንድነው ጸባዩ? የሚያበዛ ሰው ምንድነው ሲባል የመጀመሪያው ኢሞሽናል ኢንተሊጀንት ነው ይባላል። ኤሌጋንት ነው፣ ሀይ ስታንዳርድ አለው። ያን ያህል ኤክስትራቫጋንት የሆነ አብካኝ ባይሆን ሀይ ስታንዳርድ ላይ ያለው ሰው ነው። አናቲካል ማይንድ ነው ተብሎ ይገለጻል ማለት ነው። በፐርሰናሊቲ በግለሰብ ደረጃ ወርደን ስናየው ትርጉሙ ስለዚህ በአጠቃላይ ፖዘቲቭ ንድ ኔጌቲቭ እንትኖቹን ስናየው የሲልቨር በባህሪ አንጻር ወይም በኢሞሽን በስሜት አንጻር ፖዘቲቭ ነገሩ ምንድነው ካልም ያደርገናል። ግን ኔጌቲቭ ደግሞ ኔጌቲቭ ሳይድም አለው። ኔጌቲቭ ሳይዱ ምንድነው ከስሜት እንድንነጠል የሆነ ድንዝዝ የማለት ነገር ውስጥም እንድንገባ ያደርጋል ማለት ነው ቀለሙ። ሌላው በሜንታል ስትሪንግስ በአእምሯችን ጥንካሬ ላይ ብልጥ እንድንሆን ራሽናል እንድንሆን ያደርገናል። በአንጻሩ ደግሞ በጣም እንድናስብ እንድንሆን ይሆናል ማለት ነው። በአእምሯችን ላይ የሚያደርሰው ተጽዕኖ፣ ሶሻሊ የሚያመጣው ተጽዕኖ፣ ኤሌጋንት እንሆናለን፣ ክላሲ የሆነ ሰው እንሆናለን። ግን በአንጻሩ ደግሞ ቁጥብ ለማንበብ ሰው አይቶንኛል ለማንበብ የሚቸገር አይነት እንድንሆን ይሆናል ማለት ነው። የሲልቨር ቀለም ኢነርጂ ታይፑም ያው ጥሩ ነገሩ ፊውቸሪስቲክ እንድናስብ እንድናሰብ ከቴክኖሎጂ ጋር የተያያዙ ነገሮችን ምጥቀትን፣ እድገትን እንድናሰብ ያደርጋል። ግን በአንጻሩ ደግሞ ዝግ ማለት ነው፣ ፓዚቤ መሆንንም ነገር ሊያመጣ ይችላል ማለት ነው፣ የሲልቨር ቀለም። ስለዚህ በከተሞች ላይ አብዛኞቹ ከተሞች ቅድም እንዳነሳቸው እንደነ ጃፓን፣ ዱባይ እና ሌሎቹም በተለይ ቴክኖሎጂ ረቀናል የሚሉ ሀገሮች የሚቀቡት ይህንን ነገር በከተሞቻቸው ላይ ዋይዝ እንደሆኑ በቁጥጥር ውስጥ እንደሆነ ነገሮች ኢንኮንትሮል እንደሆነ ኬዎስ እንደሌለ የሆነ ረብሻ ብጥብጥ እንደሌለ ለማሳየት እና ፊውቸርንም እያየን ነው ለማለት የሚጠቀሙበት ከለር ነው ማለት ነው፣ ይህ ሲልቨር ከለር እና ስለዚህ የሲልቨር ሀሳቦች እነዚህ ሊሆኑ ይችላሉ ማለት ነው። ከባክግራውንድ ያለው ከካልቸር ከፐርሰናሊቲ አንጻር ያለው ትርጉም ይህንን ይመስላል ማለት ነው። ሌላ በከለር ሳይኮሎጂ የምትፈልጉት ትንታኔ ካለ ከዚህ በፊት የሰራሁት ከለር ሳይኮሎጂ ቪዲዮ አለ። እሱን ቼክ ማድረግ ትችላላችሁ። ቪዲዮም ሳልቅ ዝጋ ይመጣላችኋል፣ ማየት ትችላላችሁ። ፕሮግራሙን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ ቻናሉን። ኮሜንትም አድርጋችሁ ስለ የተሰማችሁን ነገር መናገር ትችላላችሁ። በቀጣይ ሳምንት በሌላ አሪፍ ፕሮግራም እስከምንገናኝ ቴዲ ነበርኩ።